ሀኒቾ ምን ገጠማት? ባዮሽ ከዚህ በፊት የበለጠ ችግር አመጣች። የዲኤንኤ ምርመራው ውጤት ወረቀት እንዲቀየር ከዶክተሩ ጋር በብር ተመካክራ እንዲቀየር አስደረገችው። ሀኒቾ ከበፊቱ የበለጠ ትልቅ ችግር ገጠማት። ይህንን እያሴረች ያለችው ባዩሽ ገንዘብ እና ገንዘብ ብቻ ስለምታስብ የሰው ህይወት ስለማያሳስባት ነው። እውነትም ሀና የነ ሚሉ ልጅ እንደሆነች ጠንቅቃ ታውቃለች። እርግብ ደግሞ የሚሉ ልጅ አለመሆኗን ስለምታውቅ የዲኤንኤ ወረቀቱ እንዲቀየር አድርጋለች። አሁንም፣ ዛሬም፣ ነገም የማያልቅባት የተንከሲስነት እና የማጭበርበር ስራ የምትሰራው ባዩሽ አሁንም ቢሆን ሀኒቾን ልትፋታት አልቻለችም። እርግብን ደግሞ ከዛ ከዚህ እያለች ቶሎ ብላ ገንዘብ እንዲትቀበልና ና እንዲሁም ደግሞ እነሚሉ ጋር ልጅ ሆና እንድትቀመጥ እያደረገች ነው። ሀና ግን መቼ ይሆን ደስተኛ የምትሆነው? ሀና አሁንም ቢሆን ከባድ ችግር ደርሶባታል። በዛ ላይ ደግሞ አባቷ ለሕክምና በጣም ብዙ ብር እንደሚያስፈልጋቸው ዶክተሩም ተናግሯል። እሷም ደግሞ ከዚህ በፊት የሰጠሁት ብር አይበቃም ወይ? እንዴት ጭማሪ ብር ትጠይቀኛለህ? ዶክተር ብላ ዶክተሩን እያወራችሁ ነበረ! በጣም ጭንቅ ብሏታል። ሁል ጊዜ ጭንቀት የማያጣት ሀኒቾ አሁንም ቢሆን ደስተኛ አይደለችም። መቼ ይሆን ግን ደስተኛ የምትሆነ? መቼ ይሆን ግን ባዩሽስ? ከሀኒቾ እራስ ላይ የምትወርድላት እርግብና ባዩሽ በዙሪያዋ ነገርን እየጠነሰሱ ሊፋቷት አልቻሉም። የእውነት ልጅ እንደሆነች ስለሚያውቁ ነው እንጂ ልጅ አለመሆኗንማ እርግጠኛ ቢሆኑ እርግብ የሚሉ ልጅ እንደሆነች እርግጠኛ ብትሆን ኖሮ ይህን ነው ሁላ ሴራ ከባዩሽ ጋር ባልጠነሰሱ ነበረ። አዎ ሀኒቾ የሚሉ ልጅ ናት። ግን እውነታው እንዲወጣ ያልፈለጉት ባዩሽና እርግብ፣ የዲኤንኤ ምርመራ ውጤት ወረቀቱ እንቀየር አሁንም ቢሆን በብር ተደራድረው ነው ያሉት ከዶክተሩ ጋር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ፣ አብራችሁ ይቆዩ ሚሉ ሀናን እየሰደበቻት ትገኛለች። ምላሴ ከትምህርት ቤት ሲመጣ ምግብ ቤት ውስጥ አልነበርም እና ምሳህን በላህ እንደ ስትለው አይ የሚበላ ነገር ስለሌለ አሁን ልሰራ ነው ይላታል። ይች ጥጋበኛ የሆነች ልጅ ደግሞ ጭራሹን ምሳሳሰራለህ ነው የሄደችው ትላለች። ማን ነው ሰላም ነው ይላታል ምላሴ። አር አይደለም፣ እና ማን ነው? እርግብ ነው። አር አይደለም፣ ይችን ሀናን ነው እንጂ ትላለች ልጇ እንደሆነች ያላወቀችው ሜሉ እረማየ እንደዚያ አትበያት። ምናልባች እኮ ላይ መቻት ይችላል አልተመቻት ሆኖ ይሆናል እንጂ ትሰራልኝ ነበረ ትላለች። ከዛ ሜሉም አይ እኔ አሁን ተነስቼ እሰራለሁ በቃ ስትለው ምላሴ ደግሞ እኔነኝ የምሰራው እኔ አሁን አሪፍ ቁርስ እሰራልሻለሁ፣ ብቻ ጠብቀኝ አንቺ ይላታል። ከዛ እሷም ደግሞ ሜሉም ተነስታ ወደ መኝታ ክፍሏ ትሄዳለች። ምላሴ ምግብ ሊሰራ ይሄዳል። መኘታ ክላሷ ሄዳ አልጋዋን ስታነጣጥፍ ደግሞ እርግብ ተብየዋ አስመሳይ ትመጣለች። እንዴ እናቴ እንዴት ነሽ? ደህና ነሽ? ትይውልና ሰላም ትላታለኝ። ምን እየሰራሽ ነው? እንደው ቢያንስ አልጋውን እንኳን አንጥፎ ብየኮ፣ አልጋውን ላነጥፍ ነው ትላታለች። ይቺ ሀና ግን በጣም ነው የጠገበችው። ቆይ ለምንድን ነው እሷ ያላነጠፈችው? ትላታለች። አይ የኔ ልጅ ምን ላርግ፣ ይኸው እንደምታያት ናት። አየሻት አይደል ልትልና አልጋውን ልታነጥፍ ትላለኝ? ከዛ እርግብም እኔ ነኝ የማነጥፍልሽ፣ ማየ አንቺ ደግሞ ሻይ የለ ትላታለች። አይ ተይው ልጅ እኔ አነጥፋለሁ ትላለች ሜሉም። እርግብም እንዴ እናቴ ለምንድን ነው እንደዚህ የምትይኝ? እናቴ አይደለች እንዴ ባግዘሽ፣ ምን ችግር አለው ትላለች። ከዛ ሜሉም እኔም ወግ ደረሰኝ ማለት ነው እንዴ ስትላት፣ እንዴ ማየ ማለት ትላለች እርግብ። አይ እንደዚህ ልስራልሽ የሚለኝ ሴት ልጅ ያገኘሁ ማለት ነዋ ስትላት፣ እንዴ ሰላምሳ ሴት ልጅ አይደለች እንዴ ስትል፣ አራስ እስኪ ተይው፣ የሰላምን ሴት ልጅነት ተይው ትላለች ሜሉ። ሜሎ ሳሎን ላይ ለብቻዋ ቁጭ ብላ በሃና ላይ እየዛተችባት ትገኛለች። አንድ ጊዜ ይቺ የምርመራ ውጤት ትታወቅ እንጂ ከቤቴማ መንቅሬ ነው የማወጣሽ እያለች ትላለች ለብቻዋ ቁጭ ብላ። አላወቀችም እንጂ ሀኒቹ እየራሷ ልጅ ነበረች እርግብ ከኋላ የመጣ አይና ወጣ እንዴት ተባለው ከኋላ መታ፣ እኔ ነኝ ሀሴት በማለት ልቧ ሙሉ ታድርገዋለች። እውነት ሜሎ እንደዛ ብትል ለሀና መጥፎ ሀሳብ ብታስብ ራሱ አይፈረድባትም። ምክንያቱም ሀሴት እኔ ነኝ ልጅሽ ብላ እርግብ ተብዬዋ መታ ልቧን ስለሞላችው የእውነት ልጇን ያገኘች መስሎ ስለተሰማት። ለዛም ነው የሚሉ ለሐንቺ ጥሩ አመለካከትና ጥሩ ሀሳብ የሌላት። ከጊዜ በኋላ እሱም ደግሞ እርግብ ከመጣች በኋላ ማለት ነው፣ መስፍን ከምርመራ በኋላ ከሐኪም ቤት ወጥቶ እርግብና ሀሴትን እየጠበቃቸው ነበር፣ እዛው ዘወር ዘወር እያለ ሀሴትና ሀሴትና ሃኒቾ መጡ። እርግብን ወይም ሀሴት ማለት ነው እንዲሁም ሃኒቾ መጡ። ከዛ መስፍን ከዛ መስፍን ልክ ሲመጡለት ጨረሳችሁ? እንዲህ ይላቸዋል። እርግብ ቀደም ብላ አዎ ጨረስን፣ አባዬ ትለዋለች። የውሸት አባት፣ የውሸት ልጅ ማለት ነው። ከዛ ሀኒቾ ምን ትላለች? ሰላም የት ሄዳ ነው ትላለች። አስቀድማ መስፍን ግን እናተጨረሳችሁ ወደ ቤት አንሄድም የሚል ቃል ነበረ ካፉ የወጣው ይህንን ስትሰማ ነው ሀንቾ፣ ሰላም ሳ ሰላም የት ሄዳ ነው ብላ የጠየቀችው። እናትሽ ወደ ቤት ሄዳለች፣ ሰላም ግን ከሆስፒታል ውጭ ነው ያለችው ይላታል። ሰላም ከሆስፒታል ወጥታለች እንጂ ቤት አይዴ አልሄደችም፣ በር ላይ ናት ማለት ነው። ሀንቾ ይህንን ሲናገር መስፍን እርግብን አየት ትታረግና ፈገግ ትላለች። እንደሱ ከሆነማ እናንተም ሂዱ በቃ ትላለች። ከዛ መስፍን ሀንቾ ይህንን ስትል ሲሰማት እንዴ አንቺሳ ይላታል። እኔ አልሄድም ትላለች ሀንቾ ሀንቾም አባቴ እዚህ ሆስፒታል ነው ሕክምናውን እየተከታተለ ያለው ስለዚህ እኔ መሄድ አልችልም፣ እናንተ ግን ሄዱ ትላቸዋለች። መስፍንም እሺ እንደዛ ከሆነማ እስኪ ለብቻሽ ላናግርሽ ፈልጌ ነበረ ሲላት ሀንቾ እሺ ትላለች። መስፍንም እርግብን አንድ ጊዜ ውጭ ላይ ተጠብቂ፣ በዛውም ሰላምን ታገኛታለሽ ይላታል። እርግብም በጣም በመበሳጨት ፊስቷን ኩሽ ትር ታደርግና ይህንን ያክል ከባድ ነገር ነው ለብቻችሁ ማውራት የፈለጋችሁት ትለዋለች። ሀኒቾ የመስፍን ለብቻሽ ለአወራሽ ፈልጋለሁ ብሎ ያላት ቃል አስደንግጧት ነበረ። ልክ እርግብ እንደሄደችላት ምን ነው ጋሼ አለቻቸው ሀና። መስፈንም አባትሽ እዚህ ከሆኑ ማየት እችላለሁ ይላታል። ሀኒቾ ግን አባቷን መስፈን እንዲያይ ፈቃደኛ አልነበረችም። አይ አይሆንም፣ አባዬ ቤተሰቦችን እንዳገኘኋቸውና ምርመራ እንደሚደረግ እንደሆነ አያውቅም፣ ይህን ደግሞ ካወቀ አባቴ ሞትብኛል ብላ ትለዋለች ለመስፈን። ሀኒቾ አባቷን በጣም ነው የምትወዳቸው፣ የእውነት በጣም ሀኒቾ መስፍንም አባትሽን በጣም እንደምትወጃቸው ሰላም እና መስፍን ነግረውኛል፣ በማለት ይነግራታል። እውነትም አዎ፣ ተወዳቸዋለች። መስፍንም ለምንድ ነው የማያውቁት አንቺ ልጃቸው እንደሆን ሻል ነገርሻቸውም? እንዴ ሲላት፣ በደንብ ነው የነገርኩት በደንብ ነው የሚያውቀው ግን ቤተሰቦችን ካገኘውኝ ጥየው የሚሄድ ስለሚመስለው ይሞትብኛል፣ በማለት ለመስፍን ተነግረዋለች። መስፍን ግን እንዴት ነው የሚሞቱት? ይህ እኮ በጣም ቀላል ነገር ነው በማለት ወደ ሀኒቾ ፍጥጥ ይልባታል፣ የቁጣ ፊት እያሳያት። ሀኒቾም ለመስፍን ለአንተ ቀላል ሊሆን ይችላል፣ ለአባዬ ግን በጣም ከባድ ነው፣ ቀላል ሊሆንለት አይችልም በማለት ትለዋለች። አሁንም በድጋሚ ይህንን ስትለው መስፍን አማራጭ የለውም። ሀኒቾ አባቷን እንዲያይላት ፈቃደኛ አይደለችም። ሀኒቾ በዛው ቀጠልት አደርግ እና እንዴት አድርጎ እንዳያሳደገኝ እኔና ፈጣሪ እሱ እኔ ብቻ ነን የምናውቀው፣ ሌላ ማንም ሳያውቅም አባዬ እኔን በጣም ብዙ ወጣ ውረድ አሳልፎ ነው እዚህ ያደረሰኝ ትላለች። አይደለም ቤተሰቦችን ማግኘት እና የቤት ሰራተኛ እንዲሆንኩኝ ራሱ አባዬ ምንም የሚያውቀው ነገር የለም በማለት ለመስፍን ተነግረዋለች። መስፍንም አሁንም እየተቆጣ ነው ያለው። ይህ ማለት ደግሞ ምን ማለት ነው ሀና? ይህንን ደግሞ እንዴት ነው የማያውቁት? ይላታል። አሁንም ሀኒቾን ሀናም አባዬን የሚያውቁት የቀረቡት ሰዎች ብቻ ናቸው። ለማንኛውም እርሶም አሁን ወደ ቤት ይሄዱ ትልና መስፍንን ታሰናብተዋለች። እሺ ካልሽ ይሁን፣ ውጤቱ ምንም ይሁን ምንም፣ አንቺ ግን መጨነቅ የለብሽም እሺ ይላትና መስፍንም ትቷት ይሄዳል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ኖላዊት በሚለው ድራማ በቀጣይ እስከምንገናኝ ድረስ በእያላችሁበት ሰላማችሁ ይብዛልኝ ባይ